ውድ የእግዚአብሔር ቤተሰቦች በያላችሁበት ሰላም ለእናንተ ይሁን። እኛ ብርሃነ ስላሴ ኢየሱስ ክርስቶስ የትንሣኤው መልእክተኞች ነን። በዛሬው ዕለት ይዘን ላችሁ የቀረብነው መልእክት ወንድሞች ሆይ እምነትንና ባህልን ለዩ በሚል ኃይለ ቃል ሕያው እግዚአብሔር ያዘዘንን መልእክት ወደ እናንተ እናደርሳለን። እናንተ የኦርቶዶክስ ሃይማኖት ተከታዮች በሙሉ የመስቀልን በዓል ለማከበር ብላችሁ መነሻ የምታደርጉት ንግሥት ኢሌኒ የእንጨቱን መስቀል ቆፍራ ያገኘችበት ቀን ነው በማለት የመስቀል በዓል ብላችሁ የምታከብሩት እየተጨፈረ እየተሰከረ በመዳራት አከበርን ትላላችሁ። በዚህ ደግሞ ኦርቶዶክስ ተዋህዶ ልዩ ናት፣ በዩኔስኮ የተመዘገበ የመስቀል በዓል አላት በማለት በጨለማ ወድቃችሁ ትኖራላችሁ። ነገር ግን በብርሃነ ስላሴ አስተምሮት መስቀል ማክበር ማለት አገራዊ ባህል ወግ ሳይሆን በጌታችን በመድኃኒታችን በኢየሱስ ክርስቶስ በቃሉ በትዕዛዙ መኖር። እናንተ የኦርቶዶክስ ሃይማኖት ተከታዮች በሙሉ ከእግዚአብሔር ቃል የወጣ ኢየሱስ ክርስቶስ ያላዘዘው ቅዱሳን ሐዋርያት ያላደረጉት መስቀልን እናክብር ብላችሁ የምታደርጉት ሁሉ በአዳም አምልኮ ስለሆነ በመስቀሉ ህይወት ተሰናክላችሁ ትሞታላችሁ እንጂ አትድኑበትም። ይላችኋል አምላካችን ህያው እግዚአብሔር። ክቡራንና ክቡራት እንደምናላችሁ ዜር የተመሰግሉን እንኳ እንኳን ለብርሃነ መስቀሉ በድጋሚ አደረሳችሁ አደረሰን። እንደ ቤተ ክርስቲያናችን ስርዓት ሳምንቱን ስለ መስቀል በዓል ነው የምንነጋገረው። ቤተ ክርስቲያኑ ቤተ ክርስቲያኗ አስተምሮን የሚሰጠው በመስቀል ዙሪያ ስለሆነ እንኳን ለብርሃነ መስቀል በድጋሚ አደረሳችሁ ነው የምለው። እዚህ በመቀጠል ያው የዲያብሎስን ስራ ዲያብሎስ ቀድሞ አዳምን ሲያስት መልአከ ብርሃን ቅዱስ ገብርኤልን መስሎ ነበር ያሳተው አዳም አንተ ማን ነህ ብሎ በጠየቀው ጊዜ ነው መልአከ ብርሃን ቅዱስ ገብርኤል ነው ያለው። ዛሬ ደግሞ መልአከ ብርሃን ማለት ብርሃነ ስላሴ ዛሬው ደግሞ የስላሴ የብርሃነ ስላሴ መልእክተኞች ነን በማለት ደግሞ እየተገለጠ ነው ዲያብሎስ ማለት ነው። እንደዚህ ዲያብሎስ በብዙ አይነት ነው የሚገለጠው። የስላሴ የብርሃነ ስላሴ መልእክተኞች፣ ትንሳኤ ልንሰብክ ነው ትንሳኤ ዘለ ክብርን ሳይሆን ትንሳኤ ዘለ ደይንም ማለት ነው። ትንሳኤውም የክብር ትንሳኤ ሳይሆን የሐሳር የመከራ ትንሳኤን ልንሰብክ ነው እያለ ነው የሚናገረው ዲያብሎስ በሴትዮዋ ላይ አድሮ እንግዲህ ብርሃነ ስላሴ ብሎ ግን ብርሃነ መስቀልን መቅጣት፣ ይሄ ደግሞ አንደኛ ብርሃነ ስላሴ መልክተኛ ለመሆንም የሚያስረዳ ነው። ወእንፍሬ ሆሙ ተአምርዎሙ አይደል? መድኃኒታችን ኢየሱስ ክርስቶስ ያለው አነጋገራቸው የተነሳ ታውቋቸው አላችሁ። ስለዚህ የብርሃነ ስላሴ መልክተኛ ከሆኑ ቅድሚያ ለሰው ልጅ ለዓለም ብርሃን የተሰጠው በማን እንደሆነ ማወቅ ነበር ያለው። በብርሃን በመስቀል እኮ ነው አይደል? ብርሃን የተገኙ ብርሃናችን የተመለሰው በመስቀል ነው። ታላቁ ሊቅ ቅዱስ ያሬድ ለመስቀሉ ለክርስቶስ ሰደ ኃይለ ጸልመት ወመጻ ብርሃን። በክርስቶስ መስቀል ምን ተወገደልን አለ። ጨለማው ተወገደልን፣ የጨለማው መዝጊያ፣ የጨለማው ግድግዳ ምን አለ ተወገዳል። ከዚያ ማን መጣ? መጣ ብርሃን መጣ አለ። የምትናገር ተቃራኒ ማለት ነው ተቃራኒ። ይሄ እኮ ነው የሰይጣን ስራ ተቃራኒ ነው። እግዚአብሔር አድርጎ ያለውን ሰይጣን አታድርጉ ይላል። እግዚአብሔር አታድርጉ ያለውን ሰይጣን ደግሞ አድርጉ ይላል። ተቃራኒ ነው። እንደገና ደግሞ ለሰይጣን ጨለማው ምን ሆኖ ለሱ ብርሃኑ ነው፣ ብርሃኑ ደግሞ ጨለማው ነው። ለሴትየዋ አሁን የመስቀሉ ብርሃን ጨለማዋ ነው። ለዚህ ነው አምላካችን ኢየሱስ ክርስቶስ ከትንሳኤ በኋላ ለሐዋርያት ባስተማረው ኃይለ ቃል ላይ በትምህርት ተዋት ዘበብዛ ብርሃኑ ለጸልመታ ኦሮ ይምል፣ በብርሃኑ ብዛት ጨለማን እውር አደረገው ይላል። እግዚአብሔር ጨለማን ያበራል እንጂ እውር ያደርግም አይደል አነጋገሩ ግን መድኃኒታችን ኢየሱስ ክርስቶስ ሲኦል ወርዶ ነፍሳትን ሲያወጣ በዲያብሎስ ዘንድ ምንድነው የሆነ የዚያን ሰዓት ጨለማ ነው የዋጠው ይላል ምክንያቱም ለሱ ብርሃኑ ጨለማ ስለሆነበት ለሲኦል ጨለማዋ ብርሃኗ ጨለማ ነው ብርሃን ከሆነ በሷ ዘንድ ጨለማ ነው ማለት ነው ይሄ ነው ለሴትዮዋም አሁን የመስቀሉ ብርሃን ለሷ ምኗ ነው ጨለማዋ ነው ሰይጣን በሷ ላይ አድሮ ለሚያናግራት ሴትዮ መስቀሉ የመስቀሉ ብርሃን ጨለማዋ ስለሆነ አሁን እሷ እየሰበከች ያለችው ተቃራኒውን ነው ማለት ነው ተቃራኒ ነው። ይሄን የሰይጣን ስራ እንደዚህ ነው። እዚያ ደግሞ ልፋለችና ስላሴ፣ በጣም ይገርማል እኮና ኢየሱስ ክርስቶስ ሐዋርያ ስለ መስቀል አላስተማሩም፣ ስለ መስቀል አስተምሩ አላሉ። አሁን መጽሐፍ ቅዱስን ትመለከተዋለች እንዳለ ነው። መጽሐፍ መጽሐፍ ቅዱስን አታውቀውም። አትረዳውም፣ አታውቀውም፣ አታነበውም። ይታውቀው ኑሮ ማቴዎስ ምዕራፍ አስር ቁጥር 38 ላይ ዘያጥ ወዘይ ነሳ መስቀለ ሞቱ ወዘ የተለወድ እይደዱእይት ሊጸመደኝ መስቀሌን ጨክኖ ያልተቀበለ ያልያዘ ያልተሸከመ ማለት ያላከበረ መስቀልን ያላከበረ እኔ ሊከተለኝ አይችልም፣ የኔም ደቀ መዝሙር ሊሆን አይችልም ነው ያለት። እሷ ግን በተቃራኒው ምናለች? ስለ መስቀል አላስተማርም ማለ ኢየሱስ ክርስቶስ ከዚህ ሐዋርያትንም አላስተማሩም አለ አልተናገሩም አለ። ሐዋርያው ቅዱስ ጳውሎስ እንደ አብነት ምንጠቅስ ፊልጵስዩስ ምዕራፍ ሦስት ቁጥር አስራ ስምንት ላይ ሚዜኒ ጋህደ ነግረክሙ እሙንቱ ጸላእቱ ለመስቀለ ክርስቶስ፣ ብዙዎቹ የመስቀሉ ጥላቶች ክርስቶስ ለተሰቀለበት ክርስቶስ የተሰቀለበት መስቀል ጥላቶች ሆነው ይመላለሳሉ ካለ በኋላ ምን አላቸው? እንደው ምዕራፍ 13 ብያቸዋለሁ፣ ቁጥር 18 እስከ 20 ማለት ነው። በዚህ ያቀጠለና ምን አለ? እነዚህ የመስቀሉ ጥላቶች የሆኑ ሰዎች መጨረሻቸው ጥፋት ነው፣ ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው ሐሳባቸው ምድራዊ ነው ብሎ ደመደም። ክብራቸው እስከዚህ ድረስ ነው ይመስል መስቀልን የሚጠሉ ሰዎች ነው ያለው። ዛሬ ቅዱስ ጳውሎስ እንዲህ ብሎ የተናገረውን ቅዱስ ጳውሎስ አላስተማረም ማለት እንደው አያሳፍርም? እንደገና ገላትያ ምዕራፍ ስድስት ቁጥር አስራ አራት ላይ ምንድን ነው ያለው? አሁን አንሰ ሀሰሊ ተይያር ዘነበ ለመስቀሉ ለይ ጊዜ የኢየሱስ ክርስቶስ እኔ ያለ ጌታ ያለ ኢየሱስ ክርስቶስ መስቀል ሌላ ትምክህት የለኝም። ከኔ ሌላ ትምክህት ራቅ ነው ያለው ጌታ ከኢየሱስ ክርስቶስ መስቀሎች ትምክት ይራቅ ነው እንድ እንዲህ ብሎ ያስተማረውን ሐዋርያ እንዲህ ብለው ያስተማሩትን ሐዋርያ ስለ መስቀል አልተናገሩም ስትል ስት ምን አንባ ይሆን? ይሄን የተናገረችው ሰይጣን ያናገራትን ነገር ስለሆነ ነው። ነገሩ ምንም ማድረግ አይቻለም። ምንም ማድረግ አይቻለም። ለማንኛውም ግን ኃፍረቷን ኃፍረታቸው ነውራቸው ነው ብሏል መድኃኒ ያለም ኢየሱስ ክርስቶስ ማለት ሐዋርያው ቅዱስ ጳውሎስ ያስተምር። ስለዚህ ኃፍረታቸውንም ነውራቸውንም ውስቁልናቸውንም እንዲሰሙት ሸራ አድርጉላቸው። ብዙ ኦርቶዶክሳውያን የሚመሳሰሉበትና ሁሉንም በቅድስት አርሴማ ነው የሚጠራቸው አራቱ ቅዱሳን አንስት። ሰላም ሰላም! ውድ ኦርቶዶክሳውያን ቪዲዮውን ለሌሎች እንዲደርስ ሼር፣ ኮፒ ሊንክና ሪፖስት በማድረግ ይጀምሩ። እንኳን ለእናታችን ለቅድስት አርሴማ ዓመታዊ በዓል በሰላም አደረሳችሁ። ብዙ ኦርቶዶክሳውያን እነዚህ አራቱን ቅዱሳት አንስት በማመሳሰል በቅድስት አርሴማ ስም ሲጠሯቸው እንመለከታለን። እነዚህም ቅድስት አርሴማ፣ ቅድስት ባርባራ፣ ቅድስት ሉሲያና ቅድስት ኪሪያኬ ናቸው። የመጀመሪያዋ ቅድስት አርሴማ ነች። አባቷ ቅዱስ ቴዎድሮስ ይባላል። እናቷ ደግሞ አትናስያ ወይም ደግሞ አጋታ ተብላ ትጠራለች። በጣሊያን ሀገር፣ በሮም ከተማም ተወለደች። ቅድስት አርሴማ ሰማዕት መነኩሲትና ድንግል ናት። መስከረም 29 ቀንም አንገቷ ተቆርጦ በሰማዕትነት አርፋለች። የስሟ ትርጉምም ውብ፣ ቆንጆ፣ መልከ መልካም ማለት ነው። ሁለተኛዋ ቅድስት ባርባራ ነች። ቅድስት ባርባራ አባቷ ንጉሥ ዲዮስቆሮስ እናቷ ደግሞ እሌኒ ወይም ደግሞ ዮስቲና ተብላ ትጠራለች። በግሪክ ሀገር በኒቆሜዲያ ተወልዳለች። የስሟ ትርጉም የተለየች ጠንካራ የሆነች ማለት ነው። ታኅሳስ ስምንት ቀንም በሰማዕትነት አርፋለች። ቅድስት ባርባራም እንደ ቅድስት አርሴማ ሁሉ በሰማዕትነትና በድንግልና ጸንታ የኖረች ነች። ሦስተኛዋ ቅድስት ሉሲያ ነች። አባቷ ሉቂዮስ ተብሎ ይጠራል። እናቷ ደግሞ አውጣኪያ ተብላ ትጠራለች። በጣሊያን ሀገር ሲራቆስ በተባለ ከተማም ትወልዳለች። የስሟ ትርጉም ብርሃን ማለት ነው። እንደ ቅድስት አርሴማና እንደ ቅድስት በርባራ ሁሉ በድንግልና ኖራ በሰማዕትነት ያለፈች ነች። ሰማዕትነት የተቀበለችው ታኅሳስ 21 ቀን በ21 ዓመቷ ነው። አራተኛዋ ቅድስት ኪሪያኬ ነች። አባቷ ቅዱስ ዶሮቶስ ይባላል። እናቷ ደግሞ ቅድስት አውሳቢያ ትባላለች። ይህችም ቅድስት ኪሪያኬ በግሪክ ሀገር በኒቆሜዲያ ከተማ ተወልዳለች። የስሟ ትርጉሙም የእግዚአብሔር ቀን ይመጣል ማለት ነው። ሰኔ 30 ቀንም በ21 ቷ ሰማዕትነትን ተቀብላለች። ቅድስት ኪሪያኬ እንደ ቅድስት አርሴማ እንደ ቅድስት ባርባራና እንደ ቅድስት ሉሲያ በድንግልና ኖሯ በሰማዕትነት ያረፈች ነች። ጠይቀኔ ዮሐን እንዴት እንደምትፈሩ አያቸው አይደለ እናንተ የሉተር ፈረሶች እኛ እንዲህ እንቁ የሆኑ የቤተክርስቲያን ወንድሞች ነው ናቸው ያሉ እንደናንተ ተከፍሏቸው ሳይሆን በእምነታቸው ጸንተው በተማሩ ትምህርት በቤተክርስቲያን ትምህርት አንጸው አድገው እንደዚህ ምእመኑን የሚጠቅሙ ናቸው እንጂ እንደናንተ በገንዘብ እየተገዙ እየመጡ እዚህ የሚያዋርቁ የሚጮሁ አይደሉ። ይሄው አይደማ እጥብ እንዲህ አጣጥበው ጠቅላላ መናፍቅ እንዲህ ቆርጥሞ ይበላችኋል ይበላችኋል። እግዚአብሔር ነው ተይነ ምላጭ። እንዲህ እናንተ በተለይ አንተ ይሄ ዮኒ ማኛ ቀለሜ ምናምን ከኔ ጋር ነው መወያየት ያለብህ ከኔ ጋር። ምድረት ደናቁርት ምን ታውቃለህ? ሶሻል ሚዲያ ላይ ስለጨውክ ነው ዳ አይደለም እኮ ከኔ ጋር ከኔ እኔ እዚህ ቁጭ ብዬ እኔ ዓለማዊ ሰው እንደዚህ ቁጭ ብዬ መጽሐፍ ቅዱስን አንድ ሁለት ብዬ እንዲህ ገልጬ እንደዚህ እንደናንተ እንዲ የኛ የኦርቶዶክስ ልጆች ቀን በቀን ምን አሉ እንደዚህ በቃ የሚያስተምሩትን ትምህርት እንዲህ እየጻፋችሁ በማስታወሻ እያያዛቸው አይደለም። እኛ ምን እናስተምራችሁ? ቁጭ አድርገን መጽሐፍ ቅዱስ ሳንገልጽ እናስተምራችኋለን። ተማር መጀመሪያ፣ ተንበርክከ አባቶች እግር ስር ቁጭ ብለህ ተማር። ዮሐን ቅዱስና ቤተክርስቲያን ሰጣውለች ወይ ትላለህ? ማኝቲ እንደናንተ ቤት እኮ አይደለም እኛጋ እኛጋ እኮ ለማንም እየተነሳከው ቅዱስና ምናምን እንደዚህ ማረግ እኮ የሚሰጠው እኮ ቤት አይደለም። ይሄ ያለው እናንተ ጋር ነው እ እናንተ ጋር ነው። እዛ ምናቀው ጋር ዛሬ ትሄዳለህ በጀለቢያ መናምን የሆነ ገንዳ ውስጥ ዘፈዘፋለ በነጋታው ፓስተር ነኝ ትላለህ። ኦርቶዶክስ ጋር እንደዛ አይሰራም። አባቴ አይ አንቺ ለዚህ ነው አያችሁ። እናንተ ዝም ብሎ ይሄ አንድ ሁለት ጥቅስ አወክና መጽሐፍ ቅዱስ አዋቂ ነህ ምናምን ምናምን እየተባላችሁ እኮ በዚህ በየሶሻል ሚዲያ ላይ ሆነ በየአዳራሽ የምትጮት እኮ ለዚህ እኮ ነው የምመኑ ታሳስቱታላችሁ። የእንዝባችሁን የምንለው በምክንያት ነው እኛ ኦርቶዶክስ አያንካ እኮ ስማ፣ ዲያቆን ለመሆን ቢያንስ ሰባት ዓመት ይፈጃል። እኔ እነግርሃለሁ ቄስ ለመሆን ካህል ለመሆን ቢያንስ ው የእድሜህን ግማሽ እስክደርስ አትሆን። ሊቀሊቃውንትማ በቃ ከሞትክ እንደዚህ ጽሜ ተንደርድቆ ታረጀህ በኋላ ነው ሊቀሊቃውንት ምትሆኑ። እንደናንተ ዘብ ለብቻ ይሄ መጽሐፍ ቅዱስ መንፈስ ቅዱስ ገባብኝ ወጣብኝ፣ እንደዚህ ነቀለሊ ገባልኝ እያልክ በየአዳራሽ እየጨውክ እንትን የምትለው አይደለም እኛ ኦርቶዶክስ ጋር እያንዳንዷ ነገር በሃይማኖቱ በኦርቶዶክስ ሃይማኖት በእያንዳንዱ በደግሟ፣ በቅድሞን በሁሉም ነገር ስር አልፈ ነው እንደ እሳት ወርቅ በእሳት እንደሚፈትነው ተፈትነ የምትመጣው ለምን አለም ስለምታስት እናንተ። ለዚህ ነው አየህ፣ ቤተ ክርስቲያንን አታቋትም። ኦርቶዶክስን የምንለው እኮ በምክንያቱ አታቋትም፣ አታቋትም፣ አየህ አታቋትም። ለእናንተ እምነት ማለት እዚህ ሶሻል ሚዲያ ላይ መጥቶ መጮ የሚመስላችሁ ናቸው። እምነት እንደዛ አይደል፣ አየህ። ለዚህ ነው እንደ እናንተ አይነት ሰዎች ሰውን ለማሳሳት እንጂ ሰውን ለማስተማር አትመጡም የምንለው። ዮኒ ማኛ አንተ አንተ ተው አንተ፣ ደናቁርትን አንተን እኛ ኦርቶዶክስ አንተ ሰው ነው ብሎ ሚስ የሚያዳምጥ የለም። አትድከም አንተ ወያላ ነህ። ጆከር ዘው እዚህም እዚህም እምተ ተካፍሎ እንደ እንትን እንደ ጅራፍ የሚያስጮሁ። ከዚህ በፊት አስታውሳለሁ ፍራውሊት ጫቆ ተናግሯል። የኔ ቡችላ ነው ብሏል እንደፈለኩ ማስጮኸው እንደፈለኩ እንዲህ የምከፍተው የምቆልፈው የምዘጋው የኔ ቡችላ ነው ብሎ እኮ በአፉ የተናገረ ሰው እኮ። አንተ ገንዘብ ሲሰጥህ እንደፈለክ የምትጮህ ሰው ስለሆንክ አንተ ስለ ሃይማኖት ምንም የምታውቀውን የምታርፊ ነገር የለህ። አባትህ አንተ ሃይማኖት የለህም እና ቀለሜም የምትባለው ሰው ያንተ ጅግራየን ከሰው ምንም የምታውቀው ነገር የለህ። ካው ቀነት ከመጮ ውጭ ምንም አታውቅም። መጮ ብቻ ነው በቃ መጮ መጮ መጮ። ለዚህ ነው አየህ፣ ቤተክርስቲያን ነው አይታ አይታ አይታ ያባረረች አየ እኛ የኦርቶዶክስ ልጆች በስነ ምግባር ታንጸን በሃይማኖት በኦርቶዶክስ ታንጸን ተቆንጥጠን ያደግን ያደግነ እንደናንተ አለሌ መጽሐፍ ቅዱስ ላስጠናሽ እያል በዚህ በየአዳራሹ ይሄንን የፕሮቴስታንት የጴንጤ ሴትን በየእንትን ውስጥ ምን ደፍር ወይ ደግሞ እንደዚህ ምናምን በዛ ያደግን አይደለም። አየ ስድነታችሁ እዚህ ሶሻል ሚዲያ ላይ ሁሉም የኢትዮጵያ ሕዝብ እያየው ነው ማን ትክክለኛ ሃይማኖት ይዞ እንደሚንቀሳቀስ የትኛው ሃይማኖት ስነ ምግባር ኖሮት ከህዝቡ ጋር በሰላም እንደሚኖር እየታየ ነው ለዚህ ነው ፕሮቴስታንት በቀቀነህ የሉተር የነጭ ተላላኪነህ የምንለው እኮ ለዚህ በምክንያት እኮ ዝም ብለጩ ሃይማኖት የላችሁም እናት ሃይማኖተኛ ሰው የሰውን ክብር ይጠብቃል እናንተ አየን አየን አየናችሁ ክብር የሚባል የሌላችሁ እኔ ማዝ ነው ስንት ትልልቅ ሰዎች እኔ ማቃቸው የተከበሩ ምላቸው በፕሮቴስታንት ወይ በጴንጤ ቤት አሁን ገብተው ክብራቸው በጣም ወርዶ የወራዳ ወራዳ የሆኑ ማዕሰዎች ስለምናቀ ሰው ይመስላሉ፣ ቆሞ ሲታዩ፣ ሰው ግን አይደለም። እኔ እውነቴ ነው። እኔ ፕሮቴስታንት እና ጴንጤ ቤት ሄዶ ሰው አንድ እንደዚህ የሆነ ነገር እንደው መንፈስ ቅዱስ ወይ ደግሞ ወንጌል ተመሬ የመጣው ሲል እኔ በጣም ነው ሽምቅቅ ምለው። የትኛው ነው ወንጌል ስለማን ምን ስለ ኦርቶዶክስ ተሰብካችሁ ስለምመጡ ወንጌል ተማር ኦርቶዶክስን ፓስተሩ ቆመው ተሳድበው አሚን ብለ ስለመጣ ወንጌል ያ ነው ለእናንተ። አየ የእኛ አባቶች የሰውን ክብር፣ የቤተክርስቲያኗ ክብር፣ የሀገር ክብር በጣም በቃ የሃብቱ ሪስፔክት በቃ ለሰው ልጅ ምን ያህል እንደሚጨነቁ ለሀገር ይጸልያሉ፣ ለሰዎች ልጆች ይጸልያሉ፣ ሰዎች እንዳይሰናከሉ ይጸልያሉ። ከራሳቸው አልፈው ተርቦ እናንተ ጋር አንድ ቀን እኔ ለሀገር ጴንጤ ሲጸል ለሀገር ሲጸል ፕሮቴስታንት ተጫቀን ስለ ገንዘብ ነው፣ አሜን ነው፣ ወረደ ነው፣ ሰረጠ ነው፣ ተቆረጠ ነው። ስትፈልጉ እንደ ቢዮንሴ ነው፣ ስትፈልጉ እንደ ሻኪራ መጨፈር ነው በየአዳራሹ እንደፈለጋችሁ። መንፈስ ቅዱስ የራቃችሁ ሰዎች ናችሁ። ዓለም ሰይጣን በገንዘቡ እንደዚህ እያሽከረከረ የሚጫወትባችሁ ናችሁ። ይሄ ነው ልዩነታችን። ሶ ስለዚህ አላብዛባችሁ። ኦርቶዶክሳን እንደነዚህ አይነት እንስሳዎች ናቸው። እንግዲህ በቃ ሰው እንዴት እንዴ፣ ጨለማ ከብርሃን ጋር እንዴት ነው እንዴ! እኔ እስካሁን እንደውም የኛ ኦርቶዶክሲ ልጆች ሊያስተምሯችሁ ዘንድ ሞክረዋል፣ ጥረዋል፣ እናንተን ወደ እንደው ወደ ትክክለኛ ወደ ክርስቶስ መንገድ እንድትመጡ። እናንተ ግን እንደዚ አይነት ሰዎች አይደላችሁ፣ አኒማሎች ናችሁ። እኔ በዚህ ዘመን በሰለጠነ ዘመን አይን አውጥቶ ቁጭ ያለ መጽሐፍ ቅዱስ ላይ ፍጥጥ ብላችሁ እንደፈለጋችሁ እየገለባበጣችሁ እያሽከራከራችሁ መጽሐፍ ቅዱስ ያላለውን የምታወሩ ሰዎች እናንተን ነው እንግዲህ እንደው እንትናቸው መምሬ ያላችሁ የምታመጧቸው። አይ ወይኔ ፕሮቴስታንት ወይኔ ወይኔ ወይኔ። እኔ እግዚአብሔር ብቻ እውነቴን ነው። አደራችሁን ኦርቶዶክሳውያን፣ ራሳችሁን ከፕሮቴስታንትና ከግብረ ሰዶማዊ ራሳችሁን ጠብቁ። ከምሬ ነው። እነዚህ ሰዎች የነሱ ጨፍራ ተላላኪዎች ናቸው። ይህን ነው ምለው እባካችሁ ጠብቁ ራሳችሁን። አሁንም እደግመዋለሁ እደግመዋለሁ፣ ኦርቶዶክሳያን ራሳችሁ ከፕሮቴስታንቲዝምና ከግብረ ሶዶማዊነት ራሳችሁን ጠብቁ። አለቀ። ይሄ ነው የኔ የዛሬው መልክቴ። መልካም ሰኙ።